አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች፣ እንሻአላህ የዛሬው ትምህርታችን የሚሆነው መልመጃ ነው። አዳምጦ መፃፍ ማለት ነው። አዳምጣችሁ ትጽፋላችሁ። ቀጥሎ የማነባቸውን ቃላቶች አዳምጣችሁ መፃፍ ይሆናል ማለት ነው። እንሻላህ መደበኛ ተማሪዎች ጽፋችሁ ታሳዩኛላችሁ እንሻላህ እንደዚሁም ደግሞ ታነቡታላችሁ። እሽ ንባቡንም ትለማመዱታላችሁ ማለት ታነቡታላችሁ። ሌሎቻችሁ እንሻላህ በራሳችሁ ትለማመዱታላችሁ ማለት ነው። ጠይብ እና እንሻላህ አስራ አምስት ቃላቶች አሉ። እነዚህን አስራ አምስት ቃላቶች ሶስት ሶስት ጊዜ አነብላችኋለሁ ማለት ነው። እንሻላህ በደንብ አዳምጣችሁ ትጽፋላችሁ። አዲስ የሆናችሁ ከመጀመሪያ ጀምሮ መማር ይጠበቅባችኋል። እነዚህን ቃላቶች ሰምታችሁ ለመጻፍ ማለት ነው። ስለዚህ ከመጀመሪያ ጀምሮ እንሻላህ በተከታታይ በቴሌግራም ግሩፕ ላይ ስለምታገኙት ሊንኩን ከስር አስቀምጥላችኋለሁ ማለት ነው። እዛ ጋር የተጫናችሁ በተከታታይ ቴሌግራም ግሩፕ ላይ ስለምታገኙት እዘጋገብታችሁ መማር ትችላላችሁ ማለት ነው። እንሻአላ ጦይም እና እንሻላህ ቃላቶቹን በቅደም ተከተል ሶስት ሶስት ግዢ አነብላችኋለሁ። የተማራችሁት ነው ቀላሉ እንሻአላህ። በጥሞና አዳምጣችሁ ቃላቶቹን ትጽፋላችሁ ማለት ነው። እንሻአላ ጦይም

አራተኛ ኩቲበ ኩቲበ ኩቲበ። አምስተኛ ዛዩን ዛዩን ዛዩን። ስድስተኛ ሷዒደ ሷዒደ ሷዒደ። ሰባተኛ ተረከ

አስራ አራተኛ ላዐነ ላዐነ ላዐነ። አስራ አምስተኛ የኢሰ የኢሰ የኢሰ ይብ። አንድ ጊዜ አደርገምላችሁ። አንድ ጊዜ አንዳንድ አንዳንድ ጊዜ ማለት አንደኛ ወጀደ ሁለተኛ ዓሊመ ሶስተኛ ላመን አራተኛ ኩቲበ አምስተኛ ዛዩን ስድስተኛ ሰዒደ ሰባተኛ ተረከ ስምንተኛ غፊر ዘጠነኛ ያአን አስረኛ ወቋበ ዐራ አንደኛ ኑን አስራ ሁለተኛ ፈኒየ አስራ ሶስተኛ ዋዊን አስራ አራተኛ ላዓነ አስራ አምስተኛ የኢሰ ይህን ይመስላል። ኢንሻላህ ሞክሩት፣ በጣም ቀላል ነው። ኢንሻላህ አዲስ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ደግሞ ላይክ እና ሸር ማድረጋችሁን አትርሱ። መማር ለሚፈልጉ እህትና ወንድሞች ሸር እናደረግላችሁ ኢንሻላህ በአላ በአላህ ፍቃድ ሊጠቀሙበት ስለሚችሉ ኢንሻላህ ሰበብ እናድርስ ማለት ነው። ምንም ከእኛ የሚቀንስብን ነገር የለም። ጊዜም አይወስድብንም። ኢንሻአላህ እህትና ወንድሞቻችንን ወደዚህ ጠቃሚ ትምህርት እናመላክታቸው፣ እናምጣቸው ማለት ነው። ኢንሻአላህ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።